ክስ የተመሰረተበት መሆኑን ፖሊስ አስታወቀ። አባቴ ለዘመኑ የሚመጥን የቢዝነስ ሀሳብ የለውም በሚል ሰበብ የግድያ ወንጀል መፈጸሙን በማመን ለፖሊስ በሰጠው ቃል መግለጹ ተሰምቷል። ተጨማሪ አለን። ተጠርጣሪው በአባቱ ላይ ግድያ ለመፈጸም ከወራት በፊት ዝግጅቱን ያደርጋል። የአባቱ የቢዝነስ ሀሳብ ከዘመኑ ጋር የማይሄድ ስለሆነ ሊወገድ ይገባል የሚል እኩይ ዓላማ ይዞ ጓደኛውን ያማክራል። ይህንን ከሞራል የወጣ ኢሰብአዊ ድርጊቱን ለመፈጸም የተለያዩ መረጃዎችን ያፈላልጋል። አባቴ የቢዝነስ አካሄዱ ኦልድ ነው ማለት፣ አሁን ከጊዜው ጋር አይሄድም፣ ስለዚህ መወገድ አለበት የሚል ሀሳብ ያነሳና ጓደኛውን ያማክራል። ሰላም ቤተሰብ፣ ይህም ቪዲዮ ሲጀምሩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አዳዲስ መረጃዎችን እዥላችሁ እመጣለሁ። ከፖሊስ ማደር ያገኙትን አዳዲስ መረጃዎች እዥላችሁ መጥቻለሁ። በጣም አነጋጋሪና አስደንጋጭ የሆነ በድሬዳዋ ላይ የተፈጠረውን እንግዲህ አብረን እናያለን ማለት ነው። በጣም ከባድና እውነት ይሄም አለ እንደ ኢትዮጵያ ላይ እዚህ ደርሰናል ወይ? እንደዚህ ሲያጨካክናሉ የሚባሉ መረጃዎችን ይዘናል። እንዲሁም ስለ ቀነኒ ስለ አዳዲስ ነገሮች ስላሉት ነገሮች አሁን አየር ላይ ሁሉንም መረጃዎች ይዘመተናል። አባት ልጁንስ ለምን ገደለ? ልጅ አባቱን ለምን ገደለ? የሚለውን አብረን እናያለን። እዚህ ጋር በፎቶ የምታዩት አባት እዚህ ጋር የምታዩት ደግሞ ወጣት ማለት ነው። መረጃውን አብረን እኒ ሰላማችሁ ይብዛ። በላይክ በሼር እየገባችሁ አብረን መረጃዎችን እንከታተል። የሚቀፍ የሚያስደነግጥ በጣም ከባድ ነገር ነው የምሰሙት፣ ግን በትዕግስት ሁሉንም ነገር ከአንደበቱ ስሙት፣ እስከ መጨረሻ ቪዲዮውን ይዩት። መሀል መካከል ላይ እንዳለ አስገብቻ ለው ትንሽ እያወራው እስከ መጨረሻ ሀሳቡን ተሰሙት ማለት ነው። ክስ የተመሰረተበት መሆኑን ፖሊስ አስታወቀ። አባቴ ለዘመኑ የሚመጥን የቢዝነስ ሀሳብ የለውም በሚል ሰበብ የግድያ ወንጀል መፈጸሙን በማመን ለፖሊስ በሰጠው ቃል መግለጹ ተሰምቷል። ተጨማሪ አለን። ተጠርጣሪው በአባቱ ላይ ግድያ ለመፈጸም ከወራት በፊት ዝግጅቱን ያደርጋል። የአባቱ የቢዝነስ ሀሳብ ከዘመኑ ጋር የማይሄድ ስለሆነ ማለት አሁን ከጊዜው ጋር አይሄድም፣ ስለዚህ መወገድ አለበት የሚል ሀሳብ ያነሳና ጓደኛውን ያማክራል እኔ ነኝ። በቃ ሁሉ ነገር ጎግል ያደርጋል። ምን ጎግል ያደርጋል? ኢንሱሊን ኢንሱሊን ኦቨርዶስ ሲሰጥ ምንድን ነው የሚያመጣው ውጤት የሚል በሞባይሉ ጉግል አድርገዋል። ያን ብሬንድ አመጅ ያደርጋል፣ ኦቨርዶስ ከተወሰደ። ስለዚህ አንኮንሽንስ እናደርገውና ሆስፒታል ከገባ በኋላ እኔ ሆስፒታል ሰው ፈልጌ እንዲያስወግዱት አደርጋለሁ የሚል ዝግጅት ነበረው ከወር በፊት ለግድያው። እንጂ ስላለው ቀጥታ እሱ ይመጣል። ቁልፉን ከፍቶ ይገባል፣ ወደ ውስጥ ለጓደኛው በሩን አልዘጋም፣ ይገባል። በጀርባ በር ይገባሉ። ህንፃ ነው ቤታቸው። ጭምብል ይለብሳሉ፣ ትንሽ ቤት ጣለው፣ ጭምብል ይለብሳሉ፣ ጓንት ይለብሳሉ። አባትየው ማንኝታ ቤት ይገባሉ። ከዛ ኢንሱሊኑን ይዘዋል። ኢንሱሊን ገዝቷል? ኢንሱሊን መርፌ ገዝቷል። ፌስታሉን ይዘዋል። ምንድን ነው የሚያደርጉት ቤት አባቴው በተኛበት አልጋ ላይ በፌስታል ፌስታሉን ያለብሰውና አንኮት ይዙና ኢንሱሊኑን ለመውጋት ነው። እነሱ እሱ ይገባል፣ ጓደኛውም ተከትሎት ይገባል። አባትዮውን እሱ ሲያለብስ ድንገት ያው ተኝቶ ነበረ፣ ሲነካው ብድግ ይላል። ተያያዙ ግብ ግብ ሲፈጠር ጓደኛውን ይመጣና አባትዮውም በጠረባ ይመተዋል። መሬት ከወደቁ በኋላ ጥቁር ሸክላ የተሰበረ በሱ ጭንቅላቱን ሶስት ቦታ ይመቱታል። መሬት ከወደቀ በኋላ ይህን ፌስታሉን እንደዚህ አፍኖ ይዘዋል። ወንጀል ፈጻሚ ቤተሰብ ናቸው። ሀብታም ቤተሰብ ናቸው። ምንም የቸገራቸው ነገር የለም። ኢቨን ለሌላም የሚተርፍ አባት ነው እና ወንጀሉን ልጁ ቀድሞ ነው የሚዘጋጀው። ከወር ከወር ሁለት ወር በፊት ነው ይህን ነገር ሀሳብ የሚያወጣው የሚያወርደው። ትንሽ ልጅ ቤት ውስጥ ነበረ። አባትየ መሞቱን ሲያይ ይደውልላቸዋል። ለእሱም ይደውላል። ለሌሎቹም ቤተሰብ ይደወላል። ሲደወል አባታችን እንደዚህ ሞተዋል፣ ሌቦች ገብቶ እንደዚህ ያደርጉት። ከዛ ለእሱ ይደውሉለታል። እሱ ስልክ ይዘጋል፣ መንገድ ነው እሱ። እነሱ እዛ ያለቅሳሉ፣ ቤተሰብ አዲስ አበባ ያለው ወንድም፣ እናት ምናምን እዛ ያለቅሳሉ። ሲደውሉለት አያነሳም። ትኬት ቆርጠው ጠዋት ወደዚህ ሊመጡ ማለት ነው። ለእሱም ጭምር ነው የሚቆረጠው። ቤተሰብ እዛ ያለ ቤተሰብ ሙሉ ሰላም ሰላም፣ ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ትርፍረፊ። በሌለኝ እንግዲህ መግቢያ ላይ እንደሰማችሁት ዛሬም አዳዲስ መረጃዎችን ይዘን መተናል ማለት ነው። እንዲሁም ስለ እህታችን ቀነኒ እንግዲህ ፍትህ እንጠይቃለን ሁላችንም። አሁንም አስራ ሶስት ቀን ተጨማሪው እንግዲህ ርቆብናል። የተለያዩ መረጃዎች እየወጡ ነው። ሁሉም ሰውኔ አዋቂ ነኝ እያለ እያወጣ ይገኛል። ግን ሀገራችን ወዴት እየሄደች ነው? የሀገራችንን ጭካኔ እንግዲህ መግቢያ ላይ እንደተመለከታችሁት በሚያሳዝን ሁኔታ እንግዲህ በድሬዳዋ ላይ አባቱን የገደለው ወጣት በጣም በሚያሳዝን ሁኔታ አባትን ለዚህ ያብቅቷል ማለት ነው። እውነት በጣም ያማል። ተጨካክነናል ማለት ነው። አደለም ባል ሚስቱን፣ ሚስት ባሏን ቀርቶ እንግዲህ ልጅ አባትን እንደዚህ ካደረገ ምንድን ነው መጨረሻችንስ ምንድን ነው? ይሄ ለጆሮ የሚቀፍ ለመስማት የሚቀፍ ኢትዮጵያን የት እንደደረሰን እንግዲህ የሚያሳይ ቪዲዮ ነው አሁን ያያችሁት ማለት ነው። በጣም ተጨቃግነናል ከባድ ነው ማለት ነው። እስከ መጨረሻውም አብረን እንሰማለን ማለት ነው። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እፈልጋለሁ እና በጣም ያሳዝናል ያለንበት ነገር እንዳያችሁት እንግዲህ ልጅ ለአባት ምንክል? አባቱን ለመግደል ያደረገውን ጥረት እንዳያችሁት ነው ማለት ነው። መግቢያ ላይ ከባድ ነው። በጣም ነው የሚያሳዝን፣ ነው በጣም ለማመን የሚከብድ ነው። እንግዲህ አባት ምንድን ነው አባቴ ከዘመኑ ጋር የሚሄድ የቢዝነስ አሰራር አይንትን አይልም፣ እና ስለዚህ እሱ ማስወገድ አለብኝ በማለት በጭካኔ የተሞላ ወጣት እንግዲህ የሀያ አንድ ዓመት ልጃቸው አባትን እንደዚህ ሲያደርግ ያማል፣ ያማል ከሚባለው በላይ ማለት ነው፣ ውነት ያማል በስማ አብ ኢትዮጵያ አይም የኢትዮጵያ እውነት አናሳዝንም ዘንብላችሁ ካሰባችሁት እስኪ እንዲ እስኪ ያዳምጡት እስከ መጨረሻ እውነት ከባድ ነው። ሙሉ ትኬት ቆርጣል። እንደዛው ሌሊቱን ሲጓዙ ያድራሉ። ቀጥታ ኤርፖርት ነው የሚደርስባቸው። አምስት ሰዓት አካባቢ ኤርፖርት እነሱ ሲገቡት እዛው ይደርሳል። ይገናኛሉ ከእነሱ ጋር አዲስ እንዳዲስ ይመጣል። ድሬዳዋ የምርመራ ስራውን አጠናክሮ የቀጠለው ፖሊስ የቤተሰብ አባላትን ቃል መቀበል ሲጀምር የአባቱ ገዳይ መሆኑን ኋላ ላይ ያመነው ተጠርጣሪ አላስፈላጊ ባህሪያትን ማንጸባረቅ ይጀምራል። የፖሊስም የምርመራ ትኩረት ወደ እሱ ይዞራል። ሀያ አንድ አመቱ ነው። ይትን የመጨረሻው ቤት የቤት ልጅ ማለት ነው። እሱን እና እናትየውን ዝም ብለን ለኢንተርቪው እያናገር ናቸው። ይሄ ልጅ ይመጣል። ወንጀል ዋና ወንጀል ፈጻሚው ቼክ ሊያረግ እዚህ ያለውን ሁኔታ እስቲ ሊያጣራ ይመጣል። እና መርማሪዎች እስቲ በጥርጣሬ ዝም ብለ ሞባይል እናምጣ እስቲ ብሎ ሞባይሉን ይቀበሉታል። ከዛ ሞባይልን ቼክ ማድረግ ሲጀምሩ ሞባይሉ ላይ እሱ የተለየ ስሜት ያሳያል። ሞባይል ይመልሱልኝ፣ እንዴ፣ ምን ችግር አለው? ቆይ እንዴ፣ ሞባይል እኔ በቃ ብዙ ስራ የምሰራበት ነው። እንዳውም ጥርጣሬ ውስጥ ከከተተን መንቀሽቀሹ አቆዩት እሱንም ተብለን ውሳኔ እንሰጥና ልጁ የሚቆይ ምርመራ ይደረግ። እሱ በተደረገው ምርመራ ወንጀሉን ይላል፣ እናቴ ነው የፈጸመችው። ይህንን እንገዳይ እንትን ከአዲስ አበባ ገንዘብ ከፍላ ልካ ነው ያስገደለችው ይላል። ስለዚህ የሆነ ነገር የጠራልን መጣ። እዚህ አካባቢ የሆነ ነገር እንዳለ ጠራልን። የበለጠ ኢንተርቪ ማድረግ እና የሆንም አቆየን ማናገር ጀመርን። እናቴው ምንም ምንም የምታውቀው ነገር የለም እሱ የሚያወራውን ነገር በመጨረሻም እንዳሁም ጥርጣሬ ውስጥ ከተተን፣ መንጋሽጋዥ አቆዩት። እሱንም እንግዲህ እንደሰማችሁት ማለት ነው። ጭራሽ እናትን እሱ አልተጠረጠረም። እናትና ሌላ የሀያ አንድ ዓመት ወንድምየውን እንግዲህ እነሱን ኢንተርቪው ሲደረጉ ነው መጥቶ ከዛና ምጣ ሰልከን ሲባል ነው። በመጨረሻ ላይ አባት ሳይቀበር እንግዲህ ልጅ አመነ ማለት ነው። እኔ ነኝ፣ እኔና ጓደኛዬ ነን እንደዚህ እንደዚህ ብለን ብሎ ሁሉን ነገር ዘርግፎ ተናገረ። በጣም ያሳዝናል፣ ያማል። የእውነት ለጆሮ የሚቀፍ ነገር ነው የሰማነው ያየኑ። በጣም ያሳዝናል ማለት ነው። ከባድ ነው ያለንበት የእኛ ዘመን እንግዲህ እዚህ ደርሷል። ወገን በኢየሱስ ስም ለማመን ራሱ አይከብድም። ልጅ አባትን የቢዝነስ አሰራር አይችልም በማለት በዛ ላይ ደግሞ ደም እኮ ያስለፈልፋል። እንደዚህ ነው የሚያደርገው። እንግዲህ እሱ ሳይጠረጠር ራሱ መጣ። እናትና ሌላ ወንድሙ ቤት የነበሩ እነሱ ማለት ነው፣ እነሱ ምርመራ ላይ እያሉ መጥቶ አንቀለቀለው። ከዛም በኋላ ስልኩህን አምጣ ሲባል እንዴት ስልኬን ትላላችሁ፣ ስልክ ለምንድን ነው የምሰጠው እንግዲህ በማለት ነው። እንደዚህ እያንቀለቀለው ነገሩን ሁሉ ዝርግፍግፍ ያደረገው። ከዛ በቃ እናቴ ናት የገደለች ብሎ አለ። እናቴ ናት፣ ውሸቱን እናቴ ናት አለ። ከዛም አጥብቀው ሲይዙት ደግሞ ምንድነው? ያለ እኔና ጓደኛዬ መርፌ ወግተኑ ሙለታችንን ሰባት መርፌ በእንብርቱ ላይ በጣም በሚያሳዝን ሁኔታ ማለት ነው። በስማም፣ በስማም ያማልኩ መስማት እውነት ኢትዮጵያ አይምየ ኢትዮጵያ ምን እንበል? እስኪ አሁንም አዳምጡት። ያስደረገችው ይላል እናቴን የፈጸመችው ይህንን እንገዳይ እንትን ከአዲስ አበባ ገንዘብ ከፍላ ልካ ነው ያስገደለችው ይላል። ስለዚህ የሆነ ነገር እየጠራልን መጣ። እዚህ አካባቢ የሆነ ነገር እንዳለ ጠራልን። የበለጠ ኢንተርቪ ማድረግ እናትየውንም አቆየን ማናገር ጀመርን። እናትየው ምንም ምንም የምታውቀው ነገር የለም፣ እሱ የሚያወራውን ነገር። በመጨረሻም አባቱን ከጓደኛው ጋር ተባብሮ ራሱ እንደገደለው ያምናል። ስለዚህ ማ እንድታምኑኝ ከፈለጋችሁ መርፌ ወቅተነዋል፣ እኔና ጓደኛዬ ነው ያደረግነው ኢንሱሊን እምብርቱ አካባቢ ወደ ሰባት ስምንት መርፌ ወቅተነዋል። ቼክ አርጉት። አስክሬኑ እየተገነዘ ነበር፣ ምርመራ ብሎ እንደገና ሄደን ቤተሰብ አስፈቅደን እንደገና አስክሬኑን አስከፈትን። ባለሙያ ይዘን ሄደን ህክምና ባለሙያ ሲታይ መርፌ መወጋቱን አገኘን። ስለዚህ ሰማው፣ ይሄ ልጅ እውነት እየተናገረ ይመስላል። አሁንም አላመናውም፣ ግን የሆነ የሚመስል ነገር አለ። የበለጠ ህክምናውን የህክምና ውጤቱም ስለመጣ አስክሬኑ እንዲቀበር አደረግን። ልጁ ላይ እንደገና ፈርዘር ምርመራ ጀመርን። ከዛ በኋላ ነገረን፣ እያንዳንዱን ነገር ሳይደብቅ ነገረን ፖሊስ። በጣም ያሳዝናል። ሁሉንም ነገር ተናገረ ማለት ነው። ልጁ እኔንኛ ያደረግኩት ለገንዘብ ብዬ ነው አለ። ሁሉንም አመነ፣ ገና ሳይቀበር ና። የሰው ደም ያቅለበልባል። እውነቴ ነው መነግራችሁ። መጥፎ ነው የሰው ነገር። በስማ ነው ያስለፈልፋል ። እንግዲህ ይሄን በማለት ምን አክል መጨረሻችን ምን አክል እንደሆነና እኛ በአሁን ዘመን ላይ ማለት ነው ሚስትና ባል ባልና ሚስት ምናምን እንደዚህ ጓደኛሞች ተጋደሉ ተቀበረው ወይ ዋይ ጉድ ምን እሱን እንግዲህ ይኸው አባት የገዛ አባቱ ልጅ የገዛ አባቱ እውነት ታምናላችሁ? ያሳዝናል። በጣም በሚያሳዝን ሁኔታ የት እየሄደን እንደሆነ፣ ፈጣሪ ሆይ ሁላችሁም ንስሐ ግቡ እውነት ነው ምለውና ባለፈውም፣ ይሄ አሁን የተፈጸመው ይሄ ነገር በድሬዳዋ ነው። ሰሞኑን እንግዲህ በጣም አነጋጋሪ የሆነው ነው። በድሬዳዋ ውስጥ ማለት ነው ይሄ ጉዳይ ማለት ነው ሲቀጥል ባለፈውም እንደዚሁ በለቀምቴ በውለጋ ሰምታችሁ ከሆነ በለቀምት አካባቢ አባቱንም እናቱንም ሁለቱንም አንድ ላይ ህይወት አጥፍቶ ተይዟል። ቪዲዮውን ሰርቼ ላችሁ ነበረ ማለት ነው። ገለው እንደጠፋ እንደገና ደግሞ ከተያዘም በኋላ ሰርቼ ላችኋለሁ። በጣም በሚያሳዝን ሁኔታ ማለት ነውና በጣም ተጨካክነናል ኢትዮጵያን በአሁኑ ሰዓት ላይ እውነቴን ነው ምላችሁና ፈጣሪ የሆነ ነገር ያምጣለን መዳን ያለም እሱ በቃ ቹይ በለን እና እንደዚህ አይነት አደጋዎች በጣም እየተበዙና ና እየተራዘሙ ነው ያሉት። ያሳዝናል በጣም ከሚባለው በላይ ማለት ነው። ፈጣሪ ምን እንበል፣ እሱ ለእሱ ንንገር እንጂ በጣም የሚያም ና የሚከብድ ነገር ነው። ከባድ ነው። እውነቴ ንምላችሁ እና ፍትህ ለቀነኒም አንረሳም። እንዲሁም ሲምቦም አለች ትዝታም እነዚህ ሁሉ እህቶቻችን ፍትህ ያስፈልጋቸዋል። ፍትህ ያጡ ናቸው፣ በምድር ላይ እስካሁን። የሲምቦም እንግዲህ ሰውየው አልተገኘም። ሲምቦ ብርሃን፣ ሁላችሁም ታቋታላችሁ፣ ህጻኗ ልጅ። የእሷም ጉዳይ እንደዚሁ ትሽፍንፍን ተብሎ ድፍንፍን ተብሎ እየቀረ ጉዳይ ነው ና በጣም ያም አለ። ኢትዮጵያ ላይ እየተደረገ ያለውን ነገር ፈጣሪ ይድረስልን። በቃ ሌላ ምንም አንልም። ፍትህ ስለሌለች ከባድ ነው።